ተበላሽብክ ነገር ላስተካክልልህ። እኔ ማስተካከል በእኔ አቀም ከሆነ እሺ፣ አብረሃኝ ምንድነው? ፍቅሬን ተቀበለኝ። ከዛ ቀጥሎ ፍቅር ቀስ ብሎ ይመጣ ነው። አይበቃ? እኔ ኖር ደሞስ ምን ሊጠቅመኝ ያንን ሰፈራ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምና እንደ ጓደኛ ከሆነ አክሴፕት ላድርግሽ ይችላል። ፍቅረኛ አልፈልግም በዚህ ሰዓት አልችልም። ምን አይነት ስቃይ፣ ስሚኝ፣ ይኸውልሽ እሷን ትያት ለምን ታነሽ ያለሽ እኮ ነው። ይ ፍቅርሽን አልገፋሁም እኔ እንዲያውም አንቺን ከመጉዳት ብዬ ነው የመጣሁት። ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ እዚህ ትይበልልኝ። ዛሬ እንግዲህ ለምን መጣ ካላችሁኝ ባለፈው እንዳያችሁት ትንሽ ያው እንደተለመደው በቪዛ ጉዳይ ትንሽ ሄርካና እያወራ ነበረ፣ አንዳንድ ነገሮች ለእናንተ ልናቀርብ። በዛ መሀል ደግሞ ያው አንዷ አላቃትም ስቲል ነው ስሟንም አላቅም። ዩቲዩብ ላይ አለው፣ ወድሃለው፣ ከአንተ ፍቅር ይዞኛል፣ ከመሽመሽ ልንገር እያልኩ ነበረ ከቤዛ ጋር መለያየትል ኔ ጥሩ ነገር ነው እና ደስ ብሎኛል፣ ከእሷ ጋር በመለያየት እና ቢያንስ ፍቅሬን ብትቀበለኝና ከጎን ብሆን ብጠግን ደስ ይለኛል ምናምን አይነት ነገሮችን ብላ ስታወራኝ ነበርና በጣም የሚያስገርም ነው እና አጋጣሚ ነው ነገሩ። አጋጣሚው በጣም ነው የሚገርመው። ማለትም እኔ እንደዚህ ይፈጠራል ብዬ አላሰብኩም። ማለትም ሰው እንዴት ነው ዝም ብሎ ከመሬት ተነስቶ አፈቀድኩ ወደድኩ ብሎ የሚመጣው? ምናልባት ሊያጋጥም ይችላል ግን ያው እኔ ደግሞ እንደዚህ አይነት ነገር ይከሰትብኛል ብዬ አላሰብኩም። ማለትም እሷና እኔ መለያየታችን ላይ ያለን በዚህ በኩል ደግሞ ፍቅር ይዞኛል ከአንተ እና አጋጣሚዎችን ልዝናና መጥቼና አጋጣሚ ያገኘው እና ለምን እዚህ ጋር አጋጣሚዎችን ተጠቅሚ ያልነግረውም ብዬ ነው የመጣሁት ብላኑ ስታወራ የነበረው ና እኔ በጣም ነው የገረመኝ። እና ተዋት እንደውም፣ እኔ ልጠግን ባክን እንዲቀርብ አድርገኝ ምናምን ብላ ስትለኝ ቤት ይጄ በጣም ከራሴ ጋር ሳዋራና ስነጋገር ነበርና፣ ብቻ ሰው ይገርመኛል። አሳሰቡ ሰው ከሰው እንድንለያይ ማለትም፣ ከእሷ ጋር ምን እንዳላት አላውቅም፣ ይተዋወቁ ይሆን አይተዋወቁ። ጭራሽ ያችን ልጅ አላቃት ምን እና ፍቅር ይዞኛል ምናምን ብላ ነው የመጣችው። ዛሬ እንግዲህ የመጣሁት ለእናንተ ይሄን ነገር ግልጥ አድርጌ ልነግራችሁ ፈልጌ ነው የመጣሁት። ሲቀጥል ደግሞ ልጅቷን ቀጠሪያት አለሁ ቀጠሪያትም ደግሞ ደርሻለሁ ብላ ደውላለኛለች። ማለትም እኔስ አልደርስ ነው እሷ ደርሻለሁ ብላ ያለችኝ ና ይህን ነገር ደግሞ ለእናንተ አካፍላችሁ ወደ እሷ ምገባ ይሆናል ብዬ ነው። ምክንያቱም እኔ ላወራት አሁን የምንፈልገው ነገር ምንድን ነው? እንዴትስ ወደደች? እንዴትስ አፈቀረችኝ? የትስ ነው የምታቀኝ? ከእሷ ጋር ስንድ ለያይ ለምን ፈለገች የሚለውን ነገር ነው ላወራ የፈለግኩት ለእናንተ ግልጥ አድርገ የመናገር ስለፈለግኩ ነው። እና በቃ ስልክ ከሄድካን ጋር ተቀይራለች መሰለኝ። በቃ ስልክ የደወለች ሄድካ ባክሽኝ፣ ቢያንስ አጠገብላ እንደሆነ እርጅኝ። ይህን አጋጣሚ በጣም ስጠብቀው ነበር እና አሁን ነው ያገኘሁት። ማለትም ስልኩን ላገኝ እንችልበት ነገር አላገኘውም ነበር። እሱ አያቀኝም እና እኔ አውቀዋለሁ፣ ብዙ ጊዜ ሲከታተለው ነበረ እና ብቻ ያው እርጅኝ ባክሽኝ ብላ ስታወራት እንደነበረ ና ለእኔ ሄርካ እንደነገረችኝ ነው ለእናንተ የምነግራችሁእና አሁን ይህን ነገር ለእናንተ ማሳያችሁ ይሆናል። ግልጽ የሆነ ነገር ላወራት ነው የፈለግኩት። ስለዚህ ውድ ቤተሰቦቻችን እንግዲህ የተከታተሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ አበረታቱም። እኔ ደህና ነኝ እንደምታዩኝ፣ ምንም ሌላ ነገር ላይ አይደለሁም። እግዚአብሔር ይመስገን። ያው ሁልጊዜ ፍቅር ያሸንፋል ነው የሚባለው።

እሺ እና እንዴት ነሽ አንቺ? እግዚአብሔር ይመስገን። ይረፍሰው ምን ሆናለሁ ከአንተ ናፍቆት እና ከአንተ ፍቅር። እሱን እንኳን ለጊዜው ተይውና፣ አንዳንድ ጥያቄዎች አሉ፣ እነሱ ላይ ብናወራ ደስ ይለኛል። ባለፈው አጋጣሚ መተሽ ነው ንክሽ የሚያገኘ የለወጠች ነበር መሰለኝ። አንዳንድ ነገሮችን ነግራይ ነበረ። ማለትም እንዴት እዛ ቦታ እንዳለው ማለትም እኛ እዛ እንዳለው እንዳለን እንዴት አወቅሽ? ያኔ እኮ ያኔ ስመጣ እኮ ስልክ ላወራ ለዝናና ጓደኞቼ ጋር ስመጣ አየኋችሁ ማለት ነው። አላምንኩ ስል ና ከዛ ስልክ ላወራ ወደዛ ስሄድ አየኋችሁ እናንተ እና መጣ ከዛ አልቻልኩም። በቃ ድጋሚ ማገኘ ስላልመሰለኝ ባገኘሁት አጋጣሚ እንዲያንስጥብኝ ልግለት ለፍ ነበር ነገር አይ ማለትም ፍቅር ማለትም እንደዚህ ቀላል ነገር ነው። እዛ ጋር መተሽ በአንድ ጊዜ አግኝቶሽኝ አታቂ ከዚህ በፊት አንገናኝ አናወራ በመልካም እንተዋወቅ፣ አይን ላይን አልተተያየም። ተሞኝ አውቃለሁ። እስቲ ላንተ ላታገኝ ትችላለህ፣ እንደ አንተ ስለማልሰራ ምናምን ለዛ ላታገኝ ትችላለህ እንጂ በደንብ ነው እኔ ማለት እንዴት መጥሽ በዛ ሰዓት ላይ የፍቅር ጥያቄ። እኔ ቪዲዮ የሰራሁ ነው እያልኩሽ ነው፣ ስራ እየሰራ ነው። ምክንያቱም እኔ አንደኛ ከቪዛ ጋር ያለንን ነገር ምናልባት ቪዲዮ ላይ እከታተላለሁ ካልሽ ካየሽ ቅርታ አድርግልኝና እኔ ቤዛ ምናምን ብለህ ወሬያችን መሀል ላይ ቤዛ ምናምን ባትል ደስ ይለኛል ማለት ነው። በቃ ኦሬዲ ሰውን መጥፎ ሰው ነች አ አደለ የሰው ማንነትን ሳያውቅ ሰውን መጥፎ ናት እንደዚህ ናት ማውራት አይቻልም። እኔን የሚነዛ ላወራ ምች ተረዳሽ። ስለዚህ የእሷ መጥፎነት እዛ ማስቀምጠው እና ቤዛ ብዬ ማነሳለሽ እሷ ጋር የተፈጠረውን ነገር ታውቂያለሽ፣ አይተሻል አይደለም። ስለዚህ እኔ ፍቅር ላይ ስለዚህ እኔ ደግሞ ለዩቲዩብ ቤተሰቦች አንዳንድ ነገሮችን ላካፍላቸው ፈልጌ ነው ከሄድካን ጋር መጥቼ ለአወራት እየሞከርኩ ያለሁት ማለት ነው። አሁን አንቺን ላለመቅፋት፣ አንቺን ላለመናቅ ፈልጌ ነው ጠርቼሽ እንደዚህ ማዋራሽ ማለት ነው። እኔ እንደውም ደውዬልሽ ደርሻለሁ። ስቲ እንደንግጫለሁ የዛ ሰዓት ቤት ነበር ባሽ ቀድመሽ የመጣሽ ሁላ። እና እኔ ማለትም በዚህ ደረጃ ሰውን ሳታውቂ እንዴት መተሽ የፍቅር ጥያቄ ልትጠይቅ ይቻልሽ? ማለትም እኔ ፍቅር የሚባለው ነገር እንደ ዝም ብሎ መንገድ ላይ አፈቅርሀለሁ ከሆነ ሰው ጋር አፈቅርሀለሁ ምናምን ተብሎ የሚወራ ነገር አይደለም። ስሜት ነው። በጣም ከባድ ህመም ነው። ተረዳሽ? ስለዚህ እኔ ደግሞ ያን ህመም አውቀዋለሁ። በቃ እዛ ጋ በአጋጣሚዎቹ ሁሉም ስታወር የነበረሻቸው ነገሮች አሉ። አንተ ፍቅር ይዞ አቅም ምናምን አል እኔ ፍቅር ሳይዘኝ አይደለም እንደዚህ እየሆንኩ ያለሁት። እኔ ያልቀረ አላገኘሁትም እንጂ በአካል በደንብ ነው መከታተል ሲጀምር ለመወደድ ምን ያንሳልሽ? በእኔ ቦታ ብትሆን እኮ ምታደርገው ነገር ነው። በቃ እኔ እወዳለሁ። አንደኛ በእኔ ስለመጣ ነው ማለት ሴት ስለሆንኩኝ በእኔ ስለመጣ እንደዛ አይደለም። ይኸውልሽ፣ እናት፣ እኔ አሁን አክብሬሽ ነው የጠራሁሽ። የእኔ የጠራሁሽ ምክንያት ምንድን ነው? እኔ ሰውን ንቅ ያላቀባሽ ሰውን ማከበር ሰው ነው። እኔ ላይ ፍቅር ማለትም ከዚህ የፊት ስስቅ ስሳለቅ ስለነበር እኔ ላይ የደረሰው ነገር በሌላ ሰው ላይ እንዲደርስ ስለማልፈልገው በአንቺ ላይ እንዲደርስ ስለማልፈልገው ይሄ ነገር እውነት ነው ወይ? ለምንድን ነው እንደዚህ ያደረገችው? እውነትም ከሆነ ደግሞ መጎዳት የለባትም ከሚለው አኳያ ነው አንቺ መጥቼ ላወራሽ የሞከርኩት ማለት ነው። ተረዳሽን? ስለዚህ ሰው ፍቅር ያዘኝ ሲባል ሄ እናንተ ብሎ ንቆ የሚታው ሰው በኔ ውስጥ አሁን ላይ አይኖርም። ተረዳሽን? ስለዚህ እኔ ደግሞ የመጣውጣሁን በአጭር አማርኛ ፍቅር የሚባለው ነገር እንደዚህ ሰው በዩቲዩብ ላይ አይቶ ሰው እንዴት ያፈቅራል? ሞን በጣም ለመከታተል ስትል ከምታደርጋቸው ነገር ለሰው ያለህ ሪስፔክት ብዙ ነገር ነው። የገዛኝነት እኔ ላ ምናልባት በእኔ ስለወጣ ትንሽ ደብሮት ሊሆን ይችላል። ሴት አይደለች አርፋ ትቀመጥም አይነት ነገር ልትል ይችላል። እኔ እንዴት ማስረዳት እንዳለብኝ እራሱ ማለት መናገር ማልችለው እስከዚህ ድረስ ነው። ወደ ተረዳኝ። እኔ እኮ ኦልሬዲ ወዳደኝ አደለም እያልኩ ያለሁት ልቅረብ፣ እወቀኝ። ከዚ በኋላ ፍቀቀስ ብሎ የሚመጣ ነገር ነው። ቢያንስ ልቀርብሽ አጠገብኩኝ። እኔ አሁን አንቺን መጉዳት አልፈልግም። ገባሽ? አሁን በዩቲብ ላይ የተሽኝ አፈቅራለሁ ብለሽ ነው የመጣሽው? ሰሞን አልተረዳኸኝም። እኔ እንዴት ላስረዳ? እኔ ማስረዳት በፈለግኩት ሰዓት አላገኘህም ማለት ሲጀምር በጣም ከባድ ነው። እንዴት አንተ የምትወደውን ሰው እወድሃለሁ ብለህ መናገር በጣም ከባድ ነው። እስቲ ፍቅር አውቀዋለሁ ብላለህ። ስለዚህ እንዴት አትረዳኝም? ምክንያት ፍቅር ባይዜ ምክንያት አይፈልግም። ቦታና ምክንያት አይፈልግም ለማፍቀር ሆነ ለመፈቀር በእግዚአብሔር። አሁን አንቺ የምትይኝ ነገር እኮ የሚያሳምን ነገር አይደለም። ተረዳሽኛ ነው። እሺ፣ እንደምወድክ በምን እንደገልጽልህ ነው የምትፈልገው? እኔ በጣም ነው ላሳይ፣ ልኝ የምትሽው ነገር የለም። እኔ ደሞ አንቺ ዛሬ የጠራሁ እኔ ከጎኔ ማን እንዲሆን አልፈልግም። በዚህ ሰዓት ሴትም ወንድ ማለት ነው። ተረዳሽኝ ራሴን መቀመጥ በጣም ተጨናነቅ ያለው ብዙ ነገር ብዙ ነገሮች በፍቅር ምክንያት ደርሰው ይገኛሉ። ከሰው ጋር ተጣልቻለሁ። ተደብድብ ያለው ደብድብ ያለው ተረዳሽ ይሄ ሁሉ ነገር የመጣው አንድ ሰውን በማፍቀሬ ነው። ማነበር ስሽ ሕይወት ነው ሕይወት። እኔ አሁን ማንም አጠገቤ ጋር እንዲሆን አልፈልግም ማለትም ረዳት ሰው አልፈልግ፣ ሚረዳኝ ሰው አልፈልግ። ለም መሰለሽ እኔ ራሴውንም ያለ ረዳት ያለ ምናምን ነው የገባውበት አይደለ፣ ያለ ረዳት ነው። ደሞ ዘው ብዬ መውጣት ያለብኝ ከእንደዚህ አይነት ህይወት ማለት ነው። አሁን ሌላ ትኩስ ሰዓት፣ ሌላ ህመም ደሞ ራሴ ላይ ይዤ መምጣት አልፈልግ። አንቺንም መጉዳት ስለማልፈልግ ነው አንቺ ጋር መጥቼ ላወራሽ የሞከርክ ያለሁት ማለት ነው። ገብቶሻል? ተማውን ም አልታወቀም እንዴ፣ ዋሳ ያገኘኝ ነው እሺ፣ እኔ እኮ እኔ ወንድምሽ መሆን ይችላል፣ ሰማሽኝ፣ ነው መሆን ይችላል። ፍቅረኛሽ መሆን እኮ ስለማልችል፣ እናት ማልሆንበት ምክንያት አንድ ሰው ገና ከፍቅር ከሚባለው በሽታ ላይ ሳይላቀቅ ሌላ ፍቅር ደግሞ ተብሎ ሲመጣ አንቺን መውዳት ስለማልፈልግ ነው። እኔ ምንም አይነት ነገር ስሜት የሚሰማኝ ነገር ጥርሻ እንደ ጓደኛ ከሆነ ዝም ብሎ በቃ እንደ ቤስት ፍሬንድ ምን ያውልሽ። አሁን እናት ሊያስለቅስሽ፣ ሌላ ነገር ውስጥ ሊያስገባሽ የሚችል ነገር የለም። ምንም ሊያስለቅስ የሚችል ነገር እኮ የለም። እሺ፣ እንደዚህ የምትሆኝ ከሆነ ደግሞ ሊድ ነው። በቃ እኔ አንድ ሴት ልጅ አስለቅሼ ዞር ማለት አልችልም። ለዛ ነው ገባሽ? እንደዚህ አትሆኝ ከቻልሽ በስርዓት ልታወሪኝ ሞክሪ እኔ ሴት እኔ ሴት ነሽ አንቺ አክብሬሽ ነው የመጣሁት አንቺን ልጎዳ ፈልጌ አይደለም ገብቶሻል በቃ አይ እባክሽን ተረጅኝ ከቻልሽ በቃ እንደዚህ እንትን ልልሽ የምችል ነገር የለም ተሞ አልተረዳኝ? ምንድን ያልተረዳሁሽ? እሺ እኔ እኮ ውደደኛ አይደለም እያልኩ ያለ አፍቅረኛ አይደለም እያልኩ ፊት ስጠኝ፣ ልቅረብክ እንደ ጓደኛ ከሆነ አክሴፕት ላደርግሽ ይችላለሁ። እኔ አፈቅረዋለሁ እኔ እንደ ጓደኛ ፍቅረኛ አልፈልግም። በዚህ ሰዓት አልችልም መዳን እንትእን ለምን ታነሻያለሽ? እሷን ተያት። ለፍቅርሽን አልገፈው። እኔ እንደውም አንቺን ከመጉዳት ብዬሽ ነው የመጣሁት። አንቺን ከመጉዳት ብዬሽ ነው የመጣሁት። አንደኛ ሰዓት የሄደብኝ ነው፣ አሁን አንቺን አክብሬ ያመጣሁት

እህት አለኝ ግን እኔ ይሰላለኝ አይደለም። አሁን ሆቴል ውስጥ አይደለም ያለ ነው። ሰው እኮ አለ። ምን የኔ ነገር እንድታፈቅረኝም ምን ፍቅር ከዚህ በኋላ ምንም ነገር እሺ፣ ምንም ነገር ተሞላ። ምንድን ነው ምን እንዳደረገ የምትፈልጊው? እኔ ማድረግ የሚችለው አንደኛ፣ በጣም ነው ልጅ ክብር ስላለኝ ነው የመጣሁት። አንቺ መጉዳት ስለማልፈልግ ነው የመጣሁት። እኔ ተጎድቼ ስላየው ማለት ነው አንቺ ትጎጂ ስለማልፈልግ እንደ ወንድም ልቅረብሽ ነው ያልኩት። ምክንያቱም አታውቂኝም አንቺ ነ በፍጹም አታውቂኝም። ነ ብዙ ህይወት አለኝ ብዙ የተበላሸብህ ነገር ላስተካክልልህ እኔ ማስተካከል በእኔ አቅም ከሆነ፣ እሺ አብረህኝ ምንድን አብረሽ ነው እንደ ጓደኛ፣ እንደ ወንድም ደግሞ ፍቅሬን ተቀበለኝ። ከዛ ቀጥሎ ፍቅር ቀስ ብሎ ይመጣል። ሊያምርብኝ ብዬ ብቻ ንሳት ኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለሕመም ያንን ቦታ ለምን አይዋለው ይቅር ይቅር እንኳን ሌላ ወንተም ቀርተሃል ይቅር ይቅር እንዴ ላላገኝ ሄደሃል ምነባረሳውም ላየው ብጓጓም ያኔ አሃሃሃውሁሁሁ ዛሬስ ባይኔ

ለስቃይ፣ ለሕመም ያንን ቦታ ለምን አይዋለው? ይቅር ይቅር፣ እንኳን ሌላ ወንተም ቀርተሃል። ይቅር ይቅር፣ እንዴ ላላገኝ ሄደሃል። ምነ ባረሳውም ላየው ብጓጓም ያኔ